ሀብታም አባት ምስኪን አባት በሮበርት ቲ ኪያሳኪ። የአንድ አረፍተ ነገር ማጠቃለያ፦ አስተሳሰብንና ፋይናንስን ለማዳበር እንዲረዳው፣ የሀብትና የነጻነት ህይወት ለመገንባት እውቀት ያስፈልግዎታል። ከደራሲው ተወዳጅ ጥቅስ፦ ዋናው ምክንያት ከዘጠና 90 ፐርሰንት በላይ የአሜሪካ ህዝብ በገንዘብ ረገድ የሚታገሉት ላለመሸነፍ ስለሚጫወቱ ነው። አሸነፍ፣ አትጫወት ሮበርት ቲ ኪያሳኪ። ሀብታም አባት ድሃ አባት የግላዊ ፋይናንስ ዘመናዊ ክላሲክ ነው። ምንም እንኳን አወዛጋቢና ብዙ ጊዜ የሚተች ቢሆንም ሰዎች ማንበብ ጠቃሚ እንደሆነ ወስነዋል፣ አለበለዚያ ከ32 ሚሊዮን ቅጂዎች በላይ አይሸጥም ነበር። ሮበርት ኪያሳኪ በልጅነቱ ስለ ሁለቱ አባቶቹ ታሪክ ሲናገር፣ የራሱ አባትና የቅርብ ጓደኛው አባት፣ እሱ ሁለቱንም ቢወድም ከገንዘብ አያያዝ ጋር በተያያዘ በጣም የተለዩ ነበሩ። ሁሉም ሰው በገንዘብ ዙሪያ ያለው ሁለቱ ዋና ስሜቶች ውሳኔዎቻችንን እንዲቆጣጠሩ እንፈቅዳለን፣ ፍርሃትና ስግብግብነት። ወደ ትምህርት ቤት ይሄዱ፣ ኮሌጅ ይሄዱ፣ ስራ ያግኙ፣ በጥንቃቄ ይጫወቱ። በእውነቱ ከሆነ ምንም ስራ ደህንነቱ የተጠበቀ አይደለም። ለምሳሌ በስራ ላይ ከፍ ስትል ጥበበኛ ምርጫ ተጨማሪ ገንዘብን ኢንቬስት ማድረግ ነው፣ እንደ አክሲዮኖች ወይም ቦንዶች፣ ሀብትን በሚገነባ ነገር ውስጥ ከመካከለኛ እስከ ከፍተኛ አደጋ ያለው ነገር ግን በጣም ከፍተኛ ሽልማት አለው። በአመት ውስጥ ገንዘብውን በእጥፍ ለማሳደግ 60 ፐርሰንት ዕድል ያለው ጥሩ ፈንድ ሊያገኙ ይችላሉ፣ ግን ሁሉንም የማጣት 40 ፐርሰንት ዕድል ሆኖም ምናልባት የማጣት ፍርሃትህ ሊሆን ይችላል፣ ገንዘብ አንድ ላይ ሆነው ይህን እንዳያደርጉ ያደርጎታል። ግን ስግብግብነትስ ይቆጣጠር። ከዚያ ተጨማሪውን ገንዘብ ለተሻሻለ የአኗኗር ዘይቤ ሊያጠፉ ይችላሉ። እንደ መኪና መግዛት እና ክፍያዎች ገንዘቡን ይበላሉ። በዚህ መንገድ 100% ለመጥፋት ዋስትና ይሰጥዎታል። ይህ ቀድሞውኑ ራስዎን በገንዘብ ማስተማር ምን ያህል አስፈላጊ እንደሆነ ፍንጭ ይሰጥዎታል። በትምህርት ቤትም ሆነ በኮሌጅ የገንዘብ ትምህርት ስለማንቀበል በሚያሳዝን ሁኔታ ይህ ሙሉ በሙሉ የእርስዎ ነው። ዙሪያውን ተመልከትና በራስ ህይወቱ ውስጥ ብዙ የገንዘብ እውቀት የሌላቸው ሰዎች ታያለ። ፖለቲከኞችን ይመልከቱ። እዳ ያለበት ከተማ አለ። ከንቲባው ታላቅ ከንቲባ ሊሆን ይችላል ግን በሚያሳዝን ሁኔታ ገንዘብን እንዴት መያዝ እንዳለበት ማንም አላስተማረውም። በተመሳሳይ ምክንያት 38% አሜሪካውያን ለጡረታቸው ምንም ነገር አያድኑም። ይህንን ለመቋቋም ብቸኛው መንገድ አሁን መጀመር ነው። ዛሬ ታናሽ ትሆናለ። ስለዚህ የምትችለውንና የማትችለውን በቅርበት ተመልከት። በዚህ መንገድ እውነተኛ የገንዘብ ግቦችን ማውጣት ይችላሉ፣ ለዚያ የሚያብረቀርቅ አዲስ ቢ ኤም ደብሊው ጥቂት ተጨማሪ ዓመታት መጠበቅ ማለት ቢሆንም በመቀጠል ከሥራ ከሚያገኙት ይልቅ ለመማር የሥራ አስተሳሰብን ይለማመዱ። ምንም ፍንጭ በሌለህበት መስክ ሥራ ውሰድ። ለምሳሌ ሽያጮች፣ አዲስ ለማዳበር የደንበኞች አገልግሎት ወይም ግንኙነቶች፣ ምን ሊጠቅሙ እንደሚችሉ በጭራሽ የማያውቁ ችሎታዎች። መጽሐፍት ለመግዛት በየወሩ አምስት ፐርሰንት ገቢውን ይመድቡ። የእርስዎን የፋይናንሽል ያላኪው መገንባት ለመጀመር ኮርሶችና በግላዊ ፋይናንስ ሴሚናሮች ላይ ይሳተፉ። ሀብትን ለመገንባት የመጀመሪያው እርምጃ በ አደጋዎችን ከማስወገድ ይልቅ የመቆጣጠር አስተሳሰብ እና ስለ ኢንቨስትመንቶች መማር በደህና ለመጫወት የተሻለ እንደሆነ ያስተምሮታል። ምክንያቱም ይውል ጊዜ ትልቅ ምቅ ሽልማቶችን ማጣት ማለት ነው። በትልቅነት አትጀምር። ትንሽ መጠን ብቻ ላይ እንደ አንድ ሺህ ወይም እንዲያውም አንድ መቶ ዶላር እና በአክሲዮኖች ውስጥ ኢንቨስቲ አድርጉ፣ ቦንዶች፣ ወይም የታክስ ደካማ የምስክር ወረቀቶች። ገንዘቡን እስከ መጨረሻው እንደጠፋ አድርገው የያዙትና ስለማጣቶ ብዙም አይጨነቁም። ወደ ሀብት ጉዞህን እንደጀመርክ በጣም ረጅም እንደሚሆን ይገነዘባሉ። ለዚህ ነው መነሳሳት አስፈላጊ የሆነው። ኪያሳኪ የምፈልገውን መፍጠርና የማልፈልገውን ዝርዝር እንደሚከተሉት ባሉ ነገሮች ይጠቁማል። በ50 ዓመቴ ጡረታ መውጣት እፈልጋለሁ ወይም እንደ ተሰበረ አጎቴ መጨረስ አልፈልግም። ሌላው ሐሳብ በመጀመሪያ በየወሩ ራስዎን መክፈል ነው። የፈለጉትን የደመወዘውን ክፍል ይውሰዱ። በአክሲዮኖች ወይም በፋይናንስ ትምህርቶ ላይ ገንዘብ ማውጣት ኢንቨስት ያድርጉትና ሂሳቦችውን በኋላ ይክፈሉ። ገንዘብን በማግኘት ፈጠራን ለመፍጠር ጫና ይፈጥራልና አቅም ያለው ነገር ያሳይዎታል። ከዕዳዎች ይልቅ ገንዘቡን ለማግኘት ይጠቀሙበት። ንብረቶች፣ አክሲዮኖች፣ ቦንዶች፣ ሊከራዩት የሚችሉት የማይንቀሳቀስ ንብረት፣ የሮያልቲ ክፍያ ለምሳሌ ከሙዚቃ እና ገንዘብ የሚያመነጭና ከጊዜ ወደ ጊዜ ዋጋ የሚጨምር ማንኛውም ነገር። እዳዎች የጥገና ወጪዎችና መኪናዎች ወይም ኤሌክትሮኒክስ ሊሆኑ ይችላሉ። በድጋሚ አመሰግናለሁና ሁልጊዜም መማሮን ይቀጥሉ። ከወደዳችሁት ላይክ አድርጉና ለተጨማሪ ቻናሉን ሰብስክራይብ ያድርጉ።